ደካማ ወንድ ነህ። አዎ እውነቱን ልንገርህ በጣም ደካማ ወንድ ነህ። እና ይህንን እስካደረግ ድረስ ያቺ የምትፈልጋት ሴት ከአንተ ትሸሻለች። ክብርህን ሙሉ በሙሉ የሚያሳጡ አንተ እንደ አማራጭ ብቻ እንድትቆጠር የሚያደርጉ ስድስት ገዳይ ስህተቶች አሉ። ብዙ ወንዶች በየቀኑ ሳታውቁ የምትሰሩት ብዙ ሰው ደግሞ ለመናገር የማይደፍረውን ስህተት ዛሬ ነው እህታችሁ ነግራችኋል። ዛሬ ከዚህ ቪዲዮ በኋላ ለራስ ያለ ክብር ይጨምራል። በተደጋጋሚ ከሴት ልጅ ጋር ያለ ግንኙነት ለምን እንደሚበላሽ ታውቃለህ። እስከምጨርሻው ተከታተሉ። ሰላም ሰላም፣ እንዴት ናችሁልኝ? ናፊዳር ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። ዛሬ ትንሽ ጠንከር ያለ ሀሳብ ነው የምናነሳው አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል ስለኛ፣ ስለ ሴቶች ብዙ ሚስጥሮችን ትሰማላችሁ። የፍቅር ግንኙነትን ጤናማ፣ ስኬታማ ለማድረግ አብረን እንሰራለን። ሰብስክራይብ አድርጉ። የመጀመሪያው ራስን ሳታድን በፊት ሌላን ሰው ለማዳን መጣር ነው። በዚች ምድር ላይ መጀመሪያ እንደ ወንድ ማለት ነው መቆም ያለብህ ለራስ ነው። ለራስ መቆም፣ ራስን ማወቅ፣ ራስን መውደድ፣ ብዙ ነገሮችን ራስ ላይ መስራት አላደለ ፊዚካሊ ሜንታሊ ራስን በደንብ አድርገ መስራት አለብን። እነዛ ነገሮች ሰርተክ እንግዲህ ስትጨርስ አይባልም። የሰው ልጅ ተሰርቶ የሚያልቅ አይደለም ግን አላደለህ ቤዚክ የሚባሉት ነገሮችን ራስን ማወቅ ራስን መውደድ ኮንፊደንስ ማዳበር አላደለህ አላማ መኖር እነዚህ ቤዚክ ናቸው። የሚያደርሱ ደረጃዎች አሉ። ሁሉም ሰው ገና መጀመሪያ ላይ እንደጀመረ ወይ ትምህርት ላይ እንዳለ እነዚህ ነገሮች ላይኖሩ ይችላሉ ግን በጊዜ ሂደት ፊገር አውት የምታደርጋቸው በጊዜ ሂደት የምታውቃቸው ነገሮች ናቸው። ራስን ማዳን ማለት ያ ነው። አንተ ራስን ስታድን ራስን ስታውቅ ራስን ስትወድ በራስ ስትቆም ላይክ ፋይናንሻሊ በጣም ስቴብል መሆን ምናምን አይደለም። በቃ አላማ ኖሮ ህልም ኖሮ ራስን የምትወድ ራስን የምታውቅ ኮንፊደንስ ያለ ወንድ ሆነ ጉዞን ከጀመርከው በጣም በቂ ነው። በጣም ትልቅ ነገር ነው። ዋናውንም ነገር ይዘሃል ማለት ነው። ሶ ራስን ሳያድኑ ሌላን ማዳን ማለት ይሄ ነው። ራስን ሳያውቁ ራስን ሳይወዱ አላደለም በራስ ምድር ማድረግ ያለብን ለራስህ መጀመሪያ ሳትሉ ራስን ሳትወድ ሌላ ሰው ለመውደድ መሞከር ማለት ነው። ራስን ሳያድኑ ሌላን ለማዳን መሞከር ማለት ያ ነው። ለራስ ፍቅር ሰታል በቂ ፍቅር ሰታል ራስ እንዴት ነው ለራስ ያለ ነገር። አሁን አንዳንድ ሰው ይገርመኛል። ራሱን በቃ በጣም የበታች አድርጎ ያለ ራሱን አይወድም። እንደማይወድ አላምንም፣ ግን የሚያሳየው ነገር በሙሉ ራሱን እንደማይወድ ነው። እና ሌላ ሰው መጥቶ እንዲወዶ ይጠብቃል። አይሆንም ወንድሜ ራስን ሳትወድ ሌላ ሰው መጥቶ ሊወዳህ አይችልም። በቃ ቶክሲክ የሆነ ነገር ውስጥ ገብተህ በቃ ሰውም ጎድተህ ሰውም ጎድቶህ የምትወጣበት ነው የሚሆነው። ስለዚህ መጀመሪያ ራስህን አድን። ራስህን ሳታድን ሌላ ሰው ለማዳን መሞከር፣ ራስህን ሳትወድ ሌላ ለመውደድ መሞከር ደካማነት ነው ይመስልሃል? በቃ ላ አይደለም ደካማነት ነው። ራስህን አድን መጀመሪያ። የመጀመሪያው ይሄ ነው። ሁለተኛ በሴት ልጅ ፊት ራስን ማዋረድ ወይም ደግሞ ራስን ዝቅ ማድረግ። ይሄ ብዙዎቻችሁ ወንዶች አውቃችሁ የምታደርጉት ነገር አይደለም፣ ግን ሳታውቁ ነው የምታደርጉት። ምክንያቱም እናንተ ለክብራችሁ ትጠነቀቃላችሁ፣ ክብራችሁን ትወዳላችሁ፣ እና ሆነ ብላችሁ ክብራችሁን ዝቅ የሚያደርግ ነገር እንደማታደርጉ አውቃለሁ፣ ግን ባለማወቅ ነው ይህን የምታደርጉት። እኔ ኮ እንደዚህ ነኝ፣ እኔ ኮ ገና ምንም የለኝም፣ እኔ ኮ አይደለም በቃ ስለ ራሳችሁ የምታወሩት ነገር በሙሉ ኔጌቲቭ እና ማማረር የተሞላው እኔ ኮ እንደነገ ይሄ ነገር አልተመቻቸልኝም እኔ በቃ ኔጌቲቭ ነገር ብቻ ነው የምታወሩት፣ ማማረር ብቻ ነው የምታወሩት። እናችን ልጅ ምን አይታ ነው እናንተ ጋር የምትሆነው? አንተ መሪ ነህ፣ እንደ መሪ አክት ማድረግ አለብህ አይደለም። እንደ መሪ የሚያስፈልጉ ነገሮች ለምሳሌ በራስ ማመን፣ በራስ ችሎታ ማመን። ይሄ ሌላን ብሌ ለማድረግ እንደዚህ ስላልተደረገልኝ እንደዚህ ያለንኩ እንደዚህ ኖ አንድ ብለ መነሳት ለራስህ ቀላል ነው አይደለም። ማማረር ነው ቀላል፣ እውነት ለመናገር ግን። በማማረር ደግሞ የምታገኛት ሴት ምን አይነት ሴት ናት? ተያይዛችሁ የምትጠፉ ሴት በቃ አንተ የምታማርር እሷ አይዞህ የምትልህ አንተ የምታማርር እሷ አይዞህ ምንም ለውጥ የሌለው ነገር ማለት ነው። ስትቆምስ? በራስ ስትበረታስ? እንደዚህ እንደዚህ ነገሮች አሉ፣ እንደዚህ እንደዚህ አስብ ያለው ከባድ ነው፣ ይሄ ማድረግ ከባድ ነው። ምክንያቱም እኔ ከዚህ ከዚህ ስለመጣው ክሪቲካል የሆነ ቲንኪንግ ማለት ነው። ግን ይህንን ደግሞ አድርገዋለሁ ነው አሳኳለሁ ስትል ምን አይነት ሴት ትመጣለች? የምታግዝ ያሰብከው ቦታ ላይ የምታደርስ የእውነት ሰፖርት እያደረገች ማለት ነው። በማማረር ግን እንደው ከመጣችም ማለት ነው ከመጣች የምትመጣ ሴት ተያይዛችሁ ገደል የምትገቡ ሴት ናት ማለት ነው። ምክንያቱም በማማረር የምትመጣው ሴት የምታዝንልህ ወይ ሲያሳዝን ወይ በቃ እስኪ ከጎኑ ሁን የምትል ሴት ናት። አንተ መሪ ሆነ መቆም ካልቻልክ ለውጥ ማምጣት በጣም ከባድ ነው። አንተ ግን መሪ ሆነ ስትቆም፣ እኔ ሴንስ መሪ ሆነ ስትቆም ማለት ሳታማረር ስትቀር ነገን ስታይ፣ አላማ ሲኖር፣ ህልም ሲኖር፣ ይሄን ባደርግ ስትል፣ አሁን ያሉት ጥሩ ያልሆኑ የማይመቹ ለሁሉም ሰው እኮ ነው በነገራችን ይመስለናል አንዳችን ከአንዳችን የተቻለ እድል ያለ የተቻለ አይደለም ሰው ባለበት የሆነ በቃ ጥሩ ያልሆነ ሁኔታ ውስጥ እንዳለ ነው ፊልም የሚያደርገው። ብዙ ነገሮችን ላለማድረግ ምክንያት ሰበብ አላጣም፣ ግን ከፈለግን ደግሞ ሁሉ ነገር ወደኛ ይመጣል። እንደዛ ብዬ አምናለሁ። መፈለግ ብቻ ሳይሆን ስራ ሲጨመርበት መንገድ ሲጨመርበት በደንብ ክሊር የሆነ ፓዝ ሲኖረን ማለት ነው። እና በተቻለ መጠን አታማር፣ ይልቁነ አመስጋኝ ይልቁ፣ በቃ ምን አይነት ህይወት ነው የሚኖረው የሚያስብል አይነት ሰው አላ ከሚናገረው ከሚያደርገው ነገር አንፃር በቃ ከዚህ ሰው ጋርማ መሆን ፈልጋለሁ የሚባልልህ አይነት ሰው ሆኖ። ሶስተኛው ደካማ የሚያስብልህ ነገር ሁሉንም ነገር አዎ ማለትና ለማስደሰት መጣር፣ ሁሉንም ሰው ለማስደሰት መጣር፣ ሁሌ ለማስደሰት መጣር። ኢቨን ሴት ልጅ ብትሆን ስለወደድካት ስላፈቀርካት ሁሌ አዎ አይባልም። ሁሌ እሷን ለማስደሰትም መጣር የለብህም። ላይክ ሰዎችን ለማስደሰት የሚጥር አይነት ሰው ከሆንክ በቃ የራስህ ህይወት አይኖርህም። አንተ በራስህ ህይወት መወሰን ካልቻልክ፣ አንተ በራስህ ህይወት የምትፈልገውን መቼ ምን እንደምታደርግ መወሰን ካልቻልክ፣ ሁኔታዎች፣ ሌሎች ሰዎች ይወስኑልሃል። ወዴት እንደምትሄድ ካላወቅክ ሰዎች ና በዚህ እንሂድ ይሉሃል። በቃ በዚህ መንገድ እኮ የምትሄድ ምን አታውቅም አይደለ? የት እንደምትሄድ ና በቃ በዚህ እንሂድ፣ ምን ችግር አለው? ለአንተ ለውጥ የለውም። አንተ መወሰን ካልቻልክ በህይወት የምትሄድበትን መንገድ የምትፈልገውን ነገር አንተ መወሰን ካልቻልክ፣ ሁኔታዎች፣ ሰዎች ይወስኑልሃል። በደምብ አድርገው ይወስኑልሃል። የሆነ ነገር ሳትሆን መኖር አችልም እዚች ምድር ላይ በቃ የሆነ ነገር ሆነ ነው የምትኖረው። ግን ያንን ኖሮ ፈልጌው ነው ወይስ ሰዎች ወስነውልኝ ሌሎች ሰዎች ወስነው ልኝ ነው ወይስ እኔ ፈለጊው እኔ መርጬው ነው የሚለው ነው ዋናው ፖይንት ማለት ነው። ስለዚህ ሌሎችን ለማስደሰት አትኑር፣ ግን ሌሎችንም ለማስከፋት አትኑር። ኦፍኮርስ አይደል በቃ የምታደርገው ነገር አንተን ደስተኛ የሚያደርግ ሌሎችን ደግሞ ማያስከፋ። ሁሉንም ሰው ማስደሰት አትችልም። ኢቨን ፍቅረኛህን ብትሆን ማለት ነው ሁሌ ልታስደስታት አትችልም ላይ ሁሌ ሁ ሁሌ እሺ ሁሌ አንቺ ፍላጎት አትችልም። ሰው ነህ። የራስ ፍላጎት አለ የራስ ደስታ ደግሞ አለ። ግን በተቻለ መጠን ሰዎችን ለማስደሰት ሞክር። ምንድን ነው ሰዎችን ለማስደሰት የሚጠርሰው ብኩንኩን ሆኖ ነው የሚቀረው ማለት ነው። ማንንም ሳያስደስት ይቀራል። ግን አንተ የራስ አላማ ይኖር፣ አንተ ከራስ ጋር ሰላሙን፣ አንተ ከራስ ጋር ደስተኛ ሁን። አንተ የምታደርገው ነገር የሚያስደስታቸው አንተ የምታደርገው ነገር የሚመቻቸው ሰዎች ወደ አንተ ይመጣሉ ማለት ነው። በፍቅር ግንኙነትም እንደው የራስ መንገድ ይኖርህ፣ የምታምንበት የምታደርገው ነገር ይኖርህ። ያን የምታደርገው ነገር ራስ ደስ ብሎ የምታደርገው ነገር ደግሞ ለእሷም የሚያስደስት ይሆናል። ከራስ ሞልቶ ይተርፋል ማለት ነው። ግን ሰዎችን ለማስደስት የምትኖር ከሆነስ አይሆንም። ምክንያቱም ሰዎች በየጊዜው ሀሳባቸውን ይቀይራሉ። ዛሬ ያስደስትካቸው ሰዎች ነገ ደግሞ የሚያስደስታቸው ሌላ ነው ያስደስታቸዋል። ያንኑ ስታርግ ቀይረዋል እና ከባድ ነው። የራስ ደስታ ነው፣ ሌሎችን አታስከፋ። ይሄ ደግሞ ባህሪ ደካማ ያደርጋል። ሰውን ለማስደሰት መኖር በጣም ደካማ ያደርጋል። የእውነት ክብርንም የሚያሳጣ ነገር ነው። ሰዎች ወደዚህ ሲሆን፣ ወደዚህ ወጥ የሆነ ነገር የማይኖር ሰው ነው የምትሆነው ማለት ነው። ራስን ለማስደሰት ነው ቅድሚያ ለአንተ። ከዛ ያንተ ደስታ ሞልቶ ሲፈስ ደግሞ ሰዎች ይደሰታሉ። በእርግጠኝነት የሚደሰቱ ሰዎች ይመጣሉ። አራተኛ ደካማ የሚያደርግ ግን የማይመስል ነገር በትንሽ በትልቁ መቆጣት። አሁን የሆነ የሚቆጣ ሰው አግረሲቭ የሚሆን ሰው ምናምን ደካማ ይመስለንማ በ በቃ እሱ ሀይለኛ ነው እንላለን። የሀይለኝነት ነው እንጂ የደካማነት ነገር አይደለም የሚመስለን። እውነታው ግን ደካማ ስለሆነ ነው ሰው ስሜቱን በቁጣ የሚገልጸው። ስሜቱን ይሆናል አይደለ ፊዚካሊ በሆኑ ነገሮች የሚገልጸው ደካማ ስለሆነ ነው። ውስጡ ያንን መቋቋም ስለማይችል ነው። ተረዳችሁኝ። ወደ ፊዚካል ወደሆነ ነገሮች የሚሄደው ውስጡ መቋቋም ስለማይችል። ድካም ስንል ውስጥ ነው አይደለ? የውስጥ ድካም ነው እኮ አይደለ የምናወራው። ይሄ ስለ ፊዚካሊ ደካማነት አይደለም። ውስጣችሁ ደካማ ሲሆን ማለት ነው። ያ ደግሞ እንዴት ነው ይህንን ነገራችሁን ካላዳበራችሁ፣ በተለይ እንደወንድ ደጋግሜ የምነግራችሁ እኔ በዚህ በናፊዳር ቲዩብ ሰምታችሁኛል ብዬ አስባለሁ። ቤተሰቦች ደጋግሜ የምነግራችሁ ስሜታችሁ ላይ እንድትሰሩ ነው። ማኔጅ ማድረግ ላይ እንድትሰሩ ነው። ቁጣን መቆጣጠር አለመቻል። በሚያናድደው በማያናድደው መና መናደድ የሚያናድድ ነገር የለም ማለት አይደለም፣ ግን እናንተ ለዛ ነገር ያላችሁ ለሚያናድደው፣ ለሚያስቆጣው፣ ለሚገጥመው፣ ለማንኛውም አይነት ችግር ያላችሁ ምላሽ ግን ኮንትሮል ማድረግ ትችላላችሁ። የሚሰማችሁን ስሜት ከዛ በኋላ የምታደርጓቸውን አክሽኖች ኮንትሮል ማድረግ ትችላላችሁ። እንዴት? በልምምድ። እንዴት? አዌር በመሆን በማወቅ የሚሆ ነገር ሀፕን ሲያደርግ ይሄን ነው ማደርገው ብሎ በመወቅ በመዘጋጀት ከዛ ቦታው ላይ ደግሞ ራሳችሁን ማኔጅ በማድረግ ራሳችሁን በመገደፍ መጮ ፈልጋችሁ ባለመጮ በልምምድ ማለት ነው። ይሄ ኦቨር ናይት የሚመጣ ነገር አይደለም፣ ግን አዌር ስትሆኑ ስታውቁት ግን በደንብ ማምጣት ትችላላችሁ። ይሄ ደግሞ ማቹር የሚያደረጋችሁ ነገር ነው። በጣም ትልቁ ነገር ሰው ስሜቱን መግዛት ከቻለ ዓለምን መግዛት ይችላል። እንደዛ የሚባል ነገር አለን። ነው የእውነት ስሜቱን መግዛት ከቻለ አለምን መግዛት ይችላል ትልቁ ትልቁ ወደ ኋላ የሚጎትተን እንቅፋት ደካማ የሚያደርገን ነገር ስሜታችን ነው ለስሜታችን ካልተገዛን የምናደርጋቸው ነገሮች በሙሉ የተገሩ ይሆናሉ ላይክ እንዴት ነው ከስሜታዊነት ወጥተን በትክክለኛ ህሊናችን አስበን የምናደርጋቸው ነገሮች ይሆናሉና እነዛ ደግሞ ብዙ ጊዜ ጥሩ የሆነ ሪዛልት ይዘው የሚያመጡ ናቸው እና ደካማ ወንድ አቱን ፕሌስ ስሜትን ተቆጣጠር ቁጣህን ማኔጅ ማድረግን ተማር አሁን በዚህ ሰዓት ይህንን ቪዲዮ ስታዩ በጣም አግረሲቭ የሆናችሁ በጣም የምትናደሩ ሰዎች ትኖራላችሁ። ኢትስ ኦኬ አንድ ብላችሁ ዛሬ መጀመር ትችላላችሁ። በሚያናድድ ነገር ገብታችሁ ኮመንት ላይ ለመሳደብ ባለመቸኮል፣ ዋጥ በማድረግ የሀሳብ ልዩነቶችን በማመን ሰዎች ላይ የሆነ ነገር ላለማድረግ ራስን በመግዛት አንድ ብላችሁ መጀመር ትችላላችሁ ምንም ነገር ላይክ የማይስተካከል ነገር የለም። እናንተ እስካመናችሁ ድረስ ችግሩን እስካመናችሁ ድረስ የማይስተካከል ምንም ነገር የለም። አምስተኛ ላይ ደርሰናል። በጣም ደካማ የሚያደርግ ነገር ሌላኛው ለወደፊት እቅድ አለመኖር፣ ዛሬም ብቻ መኖር፣ ትናንት ላይ መኖር፣ ትናንት ላይ ስታክ ማድረግ። ዛሬም ብቻ አይደለ ዛሬ ላይ ምስታክ ማድረግ አይነት። በቃ ምንም ነገር ስለ ዛሬ ነው። ምንም እርግጥ ሁሉ ነገር ስለ ዛሬ ነው። ስለ ነገ የምናውቀው ነገር የለም አይደለም። በተስፋ የምንጠብቀው ነገር ነው ግን እንደ ወንድ ደግሞ እንደ መሪ አንድ ጥሩ የሆነ የፍቅር ግንኙነትን ጥሩ የሆነ ትዳርን እንደሚፈልግ ወንድ ግን ነገ ለአንተ በጣም ወሳኝ ነገር አለው። ነገህን አይታ ነው መታ ከአንተ ጋር የምትሆነው። ተስፋህን አይታ ህልምህን አይታ አላደለም እነዚህ ነገሮች በጣም ታያለች። በቃ የሰው ልጅም ሲኖር በቃ ነገ እደርስበታለሁ የሚለው ነገር ያስፈልጓል መድረስ አለመድረስ የፈጣሪ እንዳለ ሆኖ ማለት ነው። ግን እንደ ሰው በተሰጠ ጊዜ በተሰጠ ምክንያቱም ብዙ ነገሮችን ብዙ ስራዎችን ትላንትና ያደረግናቸው ትላንትና ይሰራናቸው ዛሬ መጥተው ደርሰንባቸው አይተናል አይደለም? ስለዚህ ዛሬም የምናደርገው ነገር ነገን ኮንሲደር ያደረገ መሆን አለበት። ትላንታችንን እንደ ትዝታ ትላንታችን እንደ ትምህርት ተቀብለን ዛሬን እየኖር ለነጋችን ደግሞ መስራት አለብን። ምንም ጥያቄ የሌለው ማለት ነው። ሰው የወደፊት እቅድ ከሌለ ነገ እንደዚህ ያደርጓለው የምትለው ነገር ከሌለ ደካማ ያስብልሃል፣ እንዳትከበርም ያደርጋል። እውነት ለመናገር አሁን ላይ በጣም የሚከበር ሰው ነገን አስቦ የሚሰራ ላይክ ከሆነ ከአምስት ዓመት በፊት እኮ እንደዚህ ጀምሬ ምናምን አሁን ላይ እንደዚህ ደረሰልኝ የሚሉ በጣም ብዙ ሰዎችን ሰምታችሁ ታውቃላችሁ አይደለም። ከአምስት ዓመት በፊት ግን ያንን ሀሳብ ሲያስቡ በጣም ሩቅ ነበር። እነሱ ሰዎች ከዛ ጋር ያለ ሰው ለምን እንደዚህ ታደርጋለህ ወይ፣ ኧረ አይሆንም ሊላቸው ይችላል። ግን ነገን አርቆ ነገን አሻግሮ የማየት ነገር በማንኛውም ሰው ፊት ያስከብራችኋል። የእውነት እዛ ፕሬዘንት ሙቭመንት ላይ አለመከበራችሁ ምናምን ባዘር እንዳያረጋችሁ። በቃ ሁልጊዜ ህልም ይኖራችሁ፣ ሁልጊዜ ነገ አደርገዋለሁ የምትሉት ነገር አስቀምጡ፣ ስትደርሱበት ድጋሚ ሌላ ነገር ክሬት አድርጉ። ይህ ነገር ያስከብራችኋል። በፍቅር ግንኙነትም የመሪነት ሮላችሁ እንድትወጡ ሻይን እንድታደርጉ ያደርጋችኋል። እሷም ነገ ያንን ነገር አብራችሁ ከእናንተ ጋር ለማየት እንድትጓጓ ያደርጋታል። እንድትሸነፍ አትራክት እንድትደረግ በእናንተ የሚያደርግ ትልቅ ትልቅ ፓወር ነው። ስድስተኛ ላይ ለዚህ ቪዲዮ የመጨረሻ የሚሆነው ሀሳብ ማለት ነው ያስቀመጥኩላችሁ፣ ሌሎችን በማጣጣል ከፍ ለማለት መሞከር። ይሄም በጣም ደካማ የሚያደርግ ነገር ነው። ብዙ ሰዎችን አያለው እገሌ እኮ እንደዚህ፣ በተለይ ደግሞ እዚህ ሶሻል ሚዲያ ላይ ማለት ነው። በቃ የሆነ ትልቅ የሚባል ሰውን በማጣጣል መክበር ያለ የሚመስላቸው በጣም ብዙ ሰዎች አሉ እንዴት ደካማ እንደሆኑ የእውነት በቃ ዊክ የሆነ ፐርሶናሊቲ ነው ያላቸው። የሆነን ሰው ዝቅ በማድረግ፣ የሆነን ሰው እንከን በማውጣት፣ የሆነን ሰው ችግር በማጉላት መክበር ይፈልጋሉ እንደዚህ አይነት ሰዎች እና ግን በጣም ደካማ የሚያደርግ ባህሪ ነው። አንተ የራስህን ትንሽ ነገር ደካማ ነገር የሌለው ሰው የለም። በነገራችን ሁላችንም ሰዎች ሙሉ አይደለንም። ጥሩ ጎን አለን፣ መጥፎ ጎን አለን። ግን ምንድን ነው ጥሩ ነገራችንን እያሳየን የሌሎችንም ሰዎች ደግሞ ጥሩ ነገራቸውን እያየን መጥፎ ነገር ቢኖራቸውም ጥሩ ነገራቸውን አይተን ለማጉላት በመሞከር በዚህ መልኩ ነው መሆን ያለበት፣ በዚህ መልኩ ነው መኖር ያለብን። አንተ ግን መጥፎ ነገር የሰዎችን መጥፎ ነገር በማጉላት አንተ እንደ ጥሩ መታየት የምትፈልግ ከሆነ ደካማ አለ እገሌ ኧረ ተይው እሱ ምን እንደዚህ ሲያደርግ አላውቀውም እንደ እገሌ እሱ እኮ እንደዚህ አንተ አትከብርም። በምታረጋት ትንሽ ትንሽ ደካማ ነገርን እያሻሻልክ በምትሄደ ትንሽ ጥሩ ነገር ነው የምትከብረው እንጂ ሌሎች ሰዎችን አግዝፈ ስላየ አትከብርም። እና ይሄ ትልቅ ደካማ የሚያደርግ ባህሪ ነው። የዛሬው ቪዲዮ ይህንን ይመስል ነበር ደካማ የሚያደርጓችሁን፣ ክብሯችሁን የሚያሳጧችሁን፣ የማያስከብሯችሁን ስድስት ከባድ የሆኑ ገዳይ የሆኑ ስህተቶች ነገርኳችሁ። እናንተ እስኪ ምን ታስባላችሁ? ከዚህ በፊት የገጠማችሁ የደረሰባችሁ ከነዚህ ውስጥ ደግሞ አዎ ይሄ ነገር አለብኝ የምትሉትም ካለ ኮመንት ላይ ያስቀምጡልን፣ ሌሎች ወንድሞቻችን ይማሩበታል። እዚህ ድረስ ካያችሁት ቪዲዮን ወዳችሁታል ማለት ነው። ላይክ አድርጉትና አሳውቁኝ በቀጣይም እንደዚሁ በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን እስካሁን ናፊዳር ቲዩብን ሰብስክራይብ ካላደረጋችሁ ግን የእውነት ብዙ ነገር አምልጧችኋል አሁኑኑ ሰብስክራይብ አድርጉ ብዙ የእኛን የሴቶች ሚስጥሮች ትሰማላችሁ ሁላችሁንም ውድድ አደረጋችኋለሁ አመሰግናለሁ ቻው